ኪዱና ዲቦራ ለመጣላት በቃ ምንም አልቀራቸውም። ከዛ ኔ ምን አደረግኩኝ? ቴክስትሽን ሽን አምጪ አልኳት፣ የኪዱን ቴክስቷን እሱ ሚልክላትን ስክሪንሻት አድርጋ ላከችኝ። ዲቦራ አንቺም አምጪ እሱ የሚልሽን አልኳት። ሁለቱ ሲታይ ጂጂ የተለያየ ወሬ ነው ለእሷ ለኪዱ ሄዶ ምንደሚላት ዲቦራን አትደብልኝ ብላ ወደ አንቺ መጣወት ይላታል የዲቦራ እንደሞቴክ ሳይ እንዳትሰድባት፣ አጠገቧ እንዳትደርስ እኔ ገባሽ ሁለቱን ከዛ እኔ ሊጣሉ ሲሉ ሁለቱን

ትግራይን የሰደብኩበትን ትግራዮችን ሰድባለ ፖለቲከኛ ናት፣ ዘረኛ ናት፣ ያዟልማለት ራሱ ፈልጉ አያገኝም፣ ግን የሆነ ሰው አለ ማለት ነው ማለት ው ይልኩለታል። ጅጅ በአጠቃላይ በአጠቃላይ ሂዝናት አለውን የሆነ ሰው አለ ሽ ሽ የሚያደርገው ገባሽ። የእኔ ጠላቶች አሉ የቤታ ጠላቶች አሉ ገባሽ። እኛ የሚጠሉን ሰዎች አሉ በመሀል የገቡ እኔ እናሱ በፍጹም እንድንታረቅ የማይፈልጉ እኔ እናሱ ከታረቅን ነገሮች እንደሚቀዘቅዙ ስለሚያውቁ ማለት ነው። ዳይቦ ዳይቦ ዳይቦ ላዋራ ነው። አይ መጥፎ ነገር አትልም

አንዴ ከዚህ አንዴ ከዚህ አንዴ ሰዎች ደግሞ አይፈልጉትም። በቅ እኔ አሁን ግልፁን የምነግርሽ በውስጥ እናውራ። እኔ እህትሽ ነው። ኢንስታግራም አለሽ? ናን ስልካ ልኝ አንዴ ታዘብኩት ማለት ነው። ብዙ ሰው እንድትታረቂ አይ ነይ ከኮመንት ዝም ቢል ማለት እግዚአብሔርን በቃ በኢየሱስ ቢሉ ኩለ ሰኝ ማለት ማለት ነው ማለት ፒስ መፍጠር ነው የሚፈልገው። ሰው ፊት ምናምን የአንተ ወንድ አይደለ እንደ ምናምን ዕቃ አትፈልግም ምናምን ስትዪው እየወደደሽን በውስጡ እየተቃጠለም አደባባይ ወጥቶ አይናገርም። ይሄ ሰውዬ ግን አሁን የእኛን ባህል አያቅም። እኛን ወግ ምን ምን አያቅም። በቃ ዲቦራ፣ እግዚአብሔርን በጣም እኮ እንደ እብድ እኮ እየሆነን ያለው

ቤተክርስቲያን እ ከዚህ በኋላ አፍቃሪ እንዳሰጠኝ ለራጎ ተሰያለ ፍቅር መጥፎ ነው። ፍቅር መጥፎ ነው። አንዳንዴ መከበር የሰጠሽ ወንድ ልጅ ሲያከብርሽ እንጂ ካፈቀረ ወንድ ልጅ ማለት እድሜሽን ነው በቃ ህይወትሽን ነው የሚያጠፉ ሲያፈቅሩ፣ ጥሩ አደለም። ፍቅር እኩል አቻ ሲኖሩ የሚያከብርሽ ወንድ ሲሰጥሽ፣ ጥሎሽ የሚሄድ በአሁኑ ሰዓት መጸለ ያለባችሁ፣ ለብሳችሁን ይዞ ማሄድ በሰላም የሚሄድ በቃ በቃ ራሳችሁን ጠብቁ። ቴክስቴን እሺ። ጅጅ አሁን ሌላ

በጣም አሪፍ ሰው አሪፍ የአምስተርዳም ሰው። ዩ ኦልሶ ጉድ ማን አምስተርዳም ስ ጉድ ፒፕል አሊያ ከአምስተርዳም አሪፍ ሰዎች ሆላንዶች በጣም አሪፎች ናቸው። አንቺ ሴትዮ፣ ኦኬ ቴንክ ዩ ፎር ኤቭሪቲንግ ያ ቴንክ ዩ ጋይስ። እባካችሁ፣ እባካችሁ፣ እባካችሁ፣ አንዳንዴ እንደ ቀልድ በልበል ብለን ጆን ዳንሄልን የት እንዳስገባት ታውቃላችሁ። እንደ ቀልድ ብለን ብለን ያ፣ ኧረ ተው ዳይ ቦይ ተው ተው ተው። እንደ ቀልድ ብለን ብለን ጃኒኔት እንዳስገባን ታውቃላችሁ። እንደ ቀልድ ብለን ብለን ብዙ ነገር ያጠፋነዋል። ሶሻል ሚዲያ ላይ የሰው ልጆች ህይወት ትንሽ ትንሽ በል በል በል ማለት የሰው ህይወት ልናጣ እንችላለን። ሰው ልንጎዳ ችላል። እኛ ላይ ቀልዱ፣ አንዳንድ ሰው ላይ ግን ባቀልዱ ይሻላል።